ወታደሩና ቤተሰቦቹ አሳዛኝ አስተማሪ ታሪክ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ሰላም ውድ ቤተሰቦቼ እንዴት ከረማችሁ? ዛሬም ለእናንተ ያስተምራል ብዬ አሰብኩትን አንድ ታሪክ ጀላችሁ መጥቻለሁ። አብራችሁኝ ሆኑ። ጀምረው የሚጀምረው ከረጅም ጊዜ ውጊያ በኋላ ወደ ቤተሰቦቹ ለመመለስ ያሰበ ወታደር ነው። ይህ ወታደር ወደ ቤተሰቦቹ ከመሄዱ በፊት ቤተሰቦቹ ጋር ስልክ ይደውልና እንዲህ ይላቸዋል፣ እማዬ፣ አባዬ ልመጣ ነው። ነገር ግን አንድ ነገር እሺ እንድትሉኝ ይፈልጋለሁ ይላቸዋል። እነሱም እሺ ልጄ ቀጥል በማለት እንዲጠይቅ ፈቀዱለት። ከልባቸው ስሙኝ ማየ ብሎ ጥያቄውን ቀጠለ። አንድ ጓደኛ አለኝ፣ ይዤው መምጣት እፈልጋለሁ አላቸው። ቤተሰቦቹም ትችላለክ ብለው እሽታቸውን ገለጹለት። ልጁ መናገሩን ቀጠለ። ነገር ግን አባዬ ስለ ጓደኛዬ ማወቅ ያለባችሁ ነገር አለ። በውጊያ ላይ እያለን በጣም ተጎርቷል። እጁንም እግሩንም በማጣቱ የሚቆመው ተደግፎ ነው። እናም አባዬ የሚሄድበት ስለሌለው ከኔ ጋር መቶ አብሮን እንዲኖር እፈልጋለሁ ይላቸዋል። ቤተሰቦቹም ልጄ ይህን በመስማታችን በጣም እናዝናለን ግን ሌላ የሚኖርበት ቦታ በመፈለግ ልንረዳው እንችላለን ብለው መለሱለት። ልጅም በድጋሜ አባዬ አይ ከኛ ጋር እንዲኖር ነው የምፈልገው፣ እባካችሁ እሺ በሉኝ ይላቸዋል። አባትም ልጄ ግን እየጠየቅን ያለው ነገር አላወቅከውም ነው። እንደዚህ አይነት አካል ጉዳተኛ ጉዳተኛኮ ለኛ ሸክም ነው የሚሆንብን። እኛ የራሳችን ህይወት አለን። ስለዚህ እንደዚህ አይነት ህይወታችንን የሚረብሽ ነገር አንፈልግም ጓደኛህን እርሳውና አንተ ወደ ቤት ና ብለው ጮክ ብለው ተናገሩ። ይህንን ከተናገሩ በኋላ ልጅም ስልኩን ዘጋው። ከዛን ቀን በኋላ ቤተሰቦቹ ስለልጃቸው ምንም አልሰሙም ነበር። ከጥቂት ጊዜያት በኋላ ለቤተሰቦቹ ከፖሊስ ጣቢያ ተደወለላቸው። ስልኩን አንስተው እነሱም አሉ ሲሉ ልጃቸው እንደሞተና ፖሊስም ራሱን አጥፍቶ ነው ብሎ እንዳመነ ይነገራቸዋል። ቤተሰቦቹም በከተማቸው ወደሚገኝ የአስክሬን ማስቀመጫ መሩ። የልጃቸውንም አስክሬን ላይ የተዋገኙ ባዩት ነገርም በጣም ደነገጡ። ያ በልጃቸው አንደበት ጓደኛዬ እጅና እግር የለውም ተብሎ ተነገራቸው። ከዛ ልጃቸው ሆና አገኙት። ልጅም ወደ ቤት ከመሄዱ በፊት ቤተሰቦቹ ለሱ የሚኖራቸውን አመለካከት ለመፈተሽ ነበር ጓደኛዬ በማለት የራሱን አካል ጉዳተኝነት የነገራቸው። እናም ወዳጆቼ ሁሉም ሰው የሚወደን እኛ ጤነኛና ሰላም ስንሆን ነውና ከምንም እና ከማንም በላይ ለራሳችን እናስብ እላለሁ። ታሪኩን በዚሁ ተቋጬ፣ በሌላ አስተማሪ ታሪክ እስከምንመለስ ሰላምና ጤና ከሁላችሁም ጋር ይሁን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወታደሩና ቤተሰቦቹ አሳዛኝ አስተማሪ ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች እንዴት ከረማችሁ? ዛሬም ለእናንተ ያስተምራል ብዬ አሰብኩትን አንድ ታሪክ ጀላችሁ መጥቻለሁ። አብራችሁኝ ሆኑ የሚጀምረው ከረጅም ጊዜ ውጊያ በኋላ ወደ ቤተሰቦቹ ለመመለስ ያሰበው ወታደር ነው። ይህ ወታደር ወደ ቤተሰቦቹ ከመሄዱ በፊት ቤተሰቦቹ ጋር ስልክ ይደውልና እንዲህ ይላቸዋል፣ እማዬ፣ አባዬ፣ ልመጣ ነው። ነገር ግን አንድ ነገር እሺ እንድትሉኝ ይፈልጋለሁ ይላቸዋል። እነሱም እሺ ልጅ፣ ቀጥል በማለት እንዲጠይቅ ፈቀዱለት። ከልባቸው ስሙኝ እማዬ ብሎ ጥያቄውን ቀጠለ። አንድ ጓደኛ አለኝ ይዤው መምጣት እፈልጋለሁ፣ አላቸው ቤተሰቦቹም ትችላለህ ብለው እሽታቸውን ገለጹለት። ልጁን መናገሩን ቀጠለ። ነገር ግን አባዬ ስለ ጓደኛዬ ማወቅ ያለባችሁ ነገር አለ። በውጊያ ላይ እያለን በጣም ተጎርቷል። እጁንም እግሩንም በማጣቱ የሚቆመው እኔን ተደግፎ ነው። እናም አባዬ የሚሄድበት ስለሌለው ከኔ ጋ መቶ አብሮን እንዲኖር እፈልጋለው ይላቸዋል። ቤተሰቦቹም ልጄ ይህን በመስማታችን በጣም እናዝናለን ግን ሌላ የሚኖርበት ቦታ በመፈለግ ልንረዳው እንችላለን ብለው መለሱለት። ልጅም በድጋሚ አባዬ አይ ከእኛ ጋር እንዲኖሩ ነው የምፈልገው እባካችሁ እሺ በሉኝ ይላቸዋል። አባትም ልጄ ግን እየጠየቅን ያለውን ነገር አላወቅከውም ነው። እንደሱ አይነት አካል ጉዳተኛ እኮ ለኛ ሸክም ነው የሚሆንብን እኛ የራሳችን ህይወት አለን። ስለዚህ እንደዚህ አይነት ህይወታችን የሚረብሽ ነገር አንፈልግም። ጓደኛህን እርሳውና አንተ ወደ ቤት ና ብለው ጮክ ብለው ተናገሩ። ይህንን ከተናገሩ በኋላ ልጅም ስልኩን ዘጋው። ከዛን ቀን በኋላ ቤተሰቦቹ ስለልጃቸው ምንም አልሰሙም ነበር። ከጥቂት ጊዜያት በኋላ ለቤተሰቦቹ ከፖሊስ ጣቢያ ተደወለላቸው። ስልኩን አንስተው እነሱም አሉ ሲሉ ልጃቸው እንደሞተና ፖሊስም ራሱን አጥፍቶ ነው ብሎ እንዳመነ ይነገራቸዋል። ቤተሰቦቹም በከተማቸው ወደሚገኝ የአስክሬን ማስቀመጫ መሩ። የልጃቸውን አስክሬን ለይተው አገኙ። ባዩት ነገርም በጣም ደነገጡ። ያ በልጃቸው አንደበት ጓደኛዬ እጅና እግር የለውም ተብሎ የተነገራቸው የገዛ ልጃቸው ሆና ወደ ቤት ከመሄዱ በፊት ቤተሰቦቹ ለሱ የሚኖራቸውን አመለካከት ለመፈተሽ ነበር ጓደኛዬ በማለት የራሱን አካል ጉዳተኝነት የነገራቸው። እናም ወዳጆቼ ሁሉም ሰው የሚወደን እኛ ጤነኛና ሰላም ስንሆን ነውና ከምንም እና ከማንም በላይ ለራሳችን እናስብ ብላለው። ታሪኩን በዚሁ ተቋጨ። በሌላ አስተማሪ ታሪክ እስከምንመለስ ሰላም እና ጤና ከሁላችሁም ጋር ይሁን። ላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ